እንግዲህ ያለፈው ሳምንት ስልምናን የተቀበልኩትኝ ያለፈው ሳምንት ነው እና ሰላት ለመስገድ ቪዲዮ የላኩልኝ ልጆች ነበሩ። ዛህራም በዚሁ አጋጣሚ ዛህራ ሙስጠፋ አመሰግናለሁ። በጽሁፍ ውዱ እንዴት እንደሚደረግ እንዴት መታጠብ እንዳለብኝ ልካልኝ ነበረ እና ቪዲዮም ተልኮልኝ ነበረ እና ሰላት ለመስገድ ሞከርኩ። ከዛ በኋላ ግን የሚገርማችሁ ይህን ሳምንት ያው ስራም ስላለ በቃ ሰላቱንም አልሰገድኩም ወይ ምንም አላደረግኩኝም። ይህን ሳምንት እንዲሁ አሳለፍ እና መስጊድ መሄድ በጣም ፈለግኩ። ሰላቱንም አስተጣጠቡንም ሁሉንም መማር አለብኝ ብዬ ሁለት ቀን በፊት ሞከርኩ። ይሄድ ስል የሆነ ነገር ይመጣል፣ አሳብ ምናምን ነገር ይመጣል፣ ኦሮ የሆነ ሪዝን ይመጣል፣ አልሄድም። ዛሬ ወሰንኩና ሄድኩ። መስጊድ ከሄድኩ በኋላ ምንድን ነው ምላቸው፣ ገብቼ አላውቅም መስጊድ እና፣ ለመጀመሪያ ጊዜ ነው መስጊድ እንግዲህ ሲሄድ በህይወቴ ማለት ነው። ከዛ ልክ ሲሄድ ሰላሳ ነው አይ ቲንክ ሰላሳ ነው አርባ ደቂቃ ቀርቷል ለስግደት፣ አሁን የምሽት ስግደት ማለት ነው። በዚህ አጋጣሚ የምሽት ስግደት ምን ነበር የሚባለው ጠፋብኝ። ኦኬ ይሻ የሌሊት ስግደት ማለት ነው። እና አርባ ደቂቃ ምናምን ቀርቷል ስግደት፣ ሰላሳ ደቂቃን ሰላሳ ደቂቃ ቢሆን ነው። እና አንድ ሼክ ሲመጣ ወደ መስጊድ ሊገባ ማለት ነው ሲል እኔ በቃ መሄድ ፈልግ ያለው እንትን መግባት ፈልግ ያለው ግን መጠየቅን ፈልግ ያለው እያምንታው ነበር። እና አጋጣሚ ከዛ ጠራኝ ሶሪ ምናምን ስለው ዞረ። ሰውየው ጠራውቲኝ ከዛ በኋላ ምንድን ነው አለኝ። ያው እዚህ የቲክቶኩ ምናምን ምናምን አያውቁም ገብቷቸዋል። እዚህ ሀገር ላይ ሰው እንደ አዲስ እስልምና መቀበል ፈልጌ ነበር አልኩት፣ አልኩኝ እንደዚህ ነው ያልኩት ስል፣ ማሻላህ አልና በጣም ደስ አለው። ከዛ ወደ እኔ መጣና እስልምናን መቀበል ፈለግክ አለኝ። አዎ አልኩት። ምንድን ነው ሃይማኖት የነበረው አለ። ክርስቲያን ነበር እኮ አልኩት ስለው፣ ማሻላህ አለ። ሁላችንም የምናመልከው አንድ አምላክ ነው ብሎ ሊያስረዳ ይሞከረ፣ ልክ የለም አዲስ ሰው ሲመጣ ለሰዎች እንደምታስረዱት። ከዛ አይ የተወሰነች ነገር ስለ እስልምና ለማወቅ እየሞከርኩ ነበረ እንደዚህ እንደዚህ አልኩት። ከዛ በኋላ ደስ አለው። በቃ ስም ማን ነው አለኝ። ስሜ ኤልያስ ነው አልኩት። ኤልያስ ከሆነ አለኝ እኔ መሐመድ ብያሃለሁ። አላለም እኔ መሐመድ ብያሃለሁ ሲለኝ ድንግጥ እኔ አልኩት፣ ደነገጥኩ። ሌላ ስም ሊወጣልኝ ነው ብዬ ነበረ እኔ የጠበቅኩት ማለት ነው። እንደ አጋጣሚ መሐመድ ኤልያስ ብያሃለሁ አለኝ። እዛ በጣም በቃ እኔ እንጃ እኔ የሆነ በቃ የሆነ ስሜቴን መቆጣጠር አልቻልም። በጣም ደነገጥኩ። ከዛ በኋላ ናና ናና ግባ ወደ ውስጥ አለኝና ሌሎችም ነበሩ ለካ ሼኮች ውስጥ ነበሩና እኛ መዝሙር እንደምንለው ለአላህ ምስጋና እያቀረቡ ነበረ መስጊድ ውስጥ ተቀምጠው ማለት ነው። ከዛ እንዳለ ተነስተው መቶ ወደ እኔ ደስ አላቸው። ደስ አላቸው ልነግራቸው አልችልም። ሰውነቴን ሽቶ ቀቡኝ። አጋጣሚ የሆኑ ሶማሌዎች ናቸው እና መጀመሪያ የመጡት ማለት ነው በር ላይ ያገኟቸው። ደስ አላቸው ልነግራቸው አልችልም። እና ሼኩ እንደውም አለቀሰ፣ በጣም ገረመው። ከዛው ይዘውኝ ገቡ። ከዛ ቀስ እያሉ ሊያስተምሩኝ እንደዚህ ነው እስልምና ማለት መሰረታዊ ትምህርት። ከዛ በስልክ ተጠራሩ። እናንተ በእኔ ምክንያት መስጊዱ ሰው ምናምን መምጣት ጀመረ። አረ፣ እንደዚህ አዲስ አዲስ ሰው ከክርስትና ወደ እስልምና ሰው መጥቷል አሉ። ደስ ሳላችሁ፣ የመጨረሻ በጣም ነው የገረመኝ። ከዛ በኋላ የገረመኝን የገረመኝን ልንገራችሁ ወሬ ሳላበዛባችሁ ሳንቲም አመጡና እንካ አሉኝ። በፍጹም አልቀበልም። ኖ ነቢያችን፣ መጀመሪያ ወደ እስልምና የመጣ ሰው የደስታ ሳንቲም መስጠት አለብን። እረ እኔ አልቀበልም፣ እኔ ገንዘብ አለኝ፣ ሞልቶኛል። መቀበል አለብህ። ከዛ ትንሽ ሳንቲም ሲሰጡኝ እምቢ በል ብልበል መቀበል አለብህ ብሎ ሳንቲም እጄ ላይ ሰጡ። ነገ በስማችሁ ስማቸውን ሁሉንም ተቀብያለሁ፣ በስማችሁ የተራበ ሰው አበላላችኋለሁ አልኳቸው። ደስ እንዳላሉኝ ደስ አላቸው። ከዛ በኋላ እናንተ መስኪድ ማለት ትንሹ ገነት ማለት ነው። እንዴት እንዴት ደስ ይላል! እንዴት ደስ ይላል! ከዛ ጠብቅ አሉኝ። ሁሉም ቁጭ አሉ፣ ተቀማጥኩ። የተወሰነች ነገር መሰረታዊ እስልምና የሚባሉትን ነገር ነገሩኝ። እኛ የምናመልከው አንድ አምላክን ነው የምናመልከው። ነቢዩ መሐመድ የአላህ መልክተኛ ነው። ይሄ መሰረታዊ ትምህርታችን ነው አሉኝ። እሺ። ከዛ ነገሩ ላሳጥረውና ሙስሊሞች ያው ስግደቱ ሰዓት ደረሰ፣ ሰዎች መሰባሰብ ጀመሩ። ከዛ ውዱ እንዴት እንደሚደረግ ወስደው አሳዩኝ። ከዛ ታጠብኩኝ፣ አብሬያቸው ቆምኩ። እኛ እንደምንሰግደው ትሰግዳለህ። አሁን አንተ አዲስ ነህ። ነብያችን ምን ብሏል መሰለ፣ በአንድ ጊዜ ሁሉም ነገር በፍጥነት አይለመድም፣ ቀስ ብለህ ነው የምትለምደው። ስለዚህ ረጋ ብለህ ነው የምትለምደው፣ አይዞሃሉ። እሺ አልኩ። ከዛ መሃላቸው አስገቡኝና ቆሙኛ አንተ እኔ እየተዋረድኩት ወራደንኩ ሰው መሃላቸው ቆምኩ። ከእነሱ ጋር አብሬ ፈጣሪን ይቅርታ ልጠይቅ ምሕረት ልጠይቅ በጸሎት ፈጣሪን ልለምን አብሬያቸው ቆምኩ። እንዲህ ነው የሚጸልየው፣ እንደዚህ ኢማሙ ሲናገር፣ አንተ እንደዚህ እንደዚህ ትላለህ፣ አሁን አለመድክም፣ ቀስ ብለህ ትለምዳለህ ብሎ የሆነ የሚነገረውን ነገር ነገሩኝ። ከዛ ሰላት ተጀመረ፣ መሀላቸው ቆምኩ አብሬያቸው። እንደሚሰግዱት ምንም ብዙም አልከበደኝ፣ ምክንያት ቪዲዮም ትንሽ አይቼ ነበር። ሰገድኩኝ፣ ጨረስኩኝ። ከዛ በኋላ ኢማሙ መጣ፣ ለኢማሙ አስተዋወቁኝ። ከዛ አዲስ ልጅ ሙስሊም መጥቷል ብሎ ኢማሙ ደግሞ ለሁሉም ነገራቸው። ወዳጄ ስልኬ ልንገር እስካሁን ድረስ እንደዚህ ወዳጅ የለኝም። ሁሉም ስልካቸውን ሰጡኝ። እንካ የሚቸግር ነገር ካለ ወይም ደግሞ የማታውቀው የሆነ የምትፈልገው ነገር ካለ እኛ አለንልህ። ሙስሊሞች ሁላችንም ወንድማማቾች ነን፣ እህታማቾች ነን። መከሩኝ። ምን አሉ ምን አሉ። ከዛ በኋላ በጣም በቃ ልቤ ውስጥ እያ የተሰማኝን ሰላም እና ደስታ ልነግራቸው አልችልም። ሰላም ልብስ እንደዚህ ሽቶ፣ ሶማሌዎች ደግሞ ሽቶ ይወዳሉ። እጄን ሽቶ ቀቡኝ። እንደገና እኛ ጋር ምንድን ነው የምንለው፣ የተባረከበት ምግብ አለ። እንደዛ ምግብ ባርከው ጸልየው ምግብ ሰጡኝ። እቺን ነገር ብላሉኝ። እንዲሁ በቃ የለም፣ ከእነሱ ጋር እንድቀላቀል በደንብ በቃ አቀረቡኝ። ደስ የሚል ቀረቤታ፣ በጣም ደስ አለኝ። ከዛ ኢማሙ መጣና ስለ እስልምና የተወሰነ ነገር ጠየቀኝ። እንዴት እስልምና ልትቀበል ቻልካለኝ? መቼም ዓይን እያየ እዚህ ቲክቶክ ላይ እንደዚህ እንደዚህ ነበርኩ ማለቱ ይከብዳል። በዚህ ዘመን ላይ እንደዚህ አይባልም አይባልም። ስለዚህ ይ እኔ ቁራንን አነባለሁ እና እንዲሁ የፈጣሪ ቃል ልቤን ሁልጊዜ እያስተማረኝ ነበረ፣ ከልቤ ቃሉን እየተረዳሁት ነበረ ብዬ ለኢማሙ አስረዳሁት። ደስ አለው። ግን አለኝ እኔ አንድ ነገር ልምከራ አለኝ። እቺን ምክር እኔ ለሁልጊዜ እንዲይዛት ነው የነገረኝ። በጣም ተገርሜን የወጣሁት እቺን ምክር ላካፍላችሁ ነው። ባይ ዘ ዌይ ይህንንም ላይቭ የከፈትኩት ኢማሙ ምን ብሎ እንደመከረኝ ታውቃላችሁ? የክርስቲያኑ ትልቁ ችግር አለኝ፣ መጽሐፍ ቅዱስን በራሳቸው ነው የሚተረጉሙት። ቁርአንን አለኝ በራስህ እንዳትተርጉ የማታውቀው ነገር ካለ ቀስ ያልክ ተማር፣ መማር ካለበት ተማር። በአንድ ጊዜ ሁሉም ነገር አይለመድም ሲለኝ ይሄንን ትምህርት ነው እ ወደ ቤት የተመለስኩት። ትልቅ ትምህርት ነው። ከዛ ነገ ጁማ ነው። ጁማ በእስልምና ትልቅ ቀን ነው። ትልቅ ትልቅ ብዙ ምክንያቶች አሉት ጁማ፣ እና በጣም ነገ ቀጠሩ ሰጡኝ። ነገ እንዳትቀር እንዳትቀር አሉኝ። ከሰዓት አካባቢ ወደ ስንት ሰዓት ያሉ፣ ከአስራ ሁለት ሰዓት እስከ አንድ ሰዓት ባለው ስራ ስለሆንኩ በዚህ ሰዓት ከቻልክ እንደምንም ብለና አሉኝ። እሻ አልኳቸው። በቃ ተሳስመን ተቃቅፈን ምን ብለን ተለያየን፣ እና ይህንን ልንገራችሁ ብዬ ነው። በጣም ነው ደስ ያለኝ እውነቴን ነው የምላችሁ። በጣም ደስ አለኝ። እንጃ ይህን ይመስላል የዛሬው ውሎ። ይህና ሰላትን መስገድ ተማርኩኝ። ቀስ በቀስ ደግሞ ፀሎቱ እንዴት እንደሚባል ቀስ ብዬ ይማራለሁ። እንሻአላህ ረጋ ብዬ ይማራለሁ። እዚህ ላላችሁት ግን ክርስቲያኖች አንድ ነገር ልንገራችሁ። ምናልባት ክርስቲያኖች ካላችሁ ፍጠኑ፣ ወደ እስልምና ለመግባት ያላችሁን አቅም ተጠቅማችሁ ፍጠኑ። በቃ ይሄንን ብቻ ነው የምላችሁ። ጉድ አይዲያን እዩት፣ ጉድ አይዲያን እዩት እና ይሄ ተአምር ነው፣ ተአምር ነው። አንዳንድ ነገሮችም ደግሞ ወደፊት የማሳያችው ነገር ይኖራል። ምክንያቱም እኔ በቲክቶክ ላይ ብቻ አይደለም በፌስቡክ እና በቴሌግራምም እስልምናን ዝቅ የሚያደርጉ ነገሮችን እጽፍ ነበረ እጽፍ ነበር እና የቲክቶክ ግሩፑን ቀይሬዋለው። ጃዬ ምናልባት አሳያለው የምንድን ነው ስሙ? የግሩፑን ስም ቀይሬው። ዛሬ የሚገርም ነገር ተገጥሟል እና ስ ነገ ከነጎዳ ምናልባት አሳያቸዋለሁ። አንድ ደግሞ ወደ እስልምና መግባቴን ነግሬያቸው ሰርፕራይዝ ሆነዋል። በቲክቶክ ሳይሆን በፌስቡክ የሚያቁኝ ሰዎች እዚህ ቲክቶክ ላይ የሚያቁኝ እዚህ አሉ። በዛ ደግሞ ሳይድ ነግሬያቸዋለሁ አለው እስልምናን መቀበሌን እና ዛሬ በጣም ደስ የሚል ነገር ነው የሰራሁትኝና። እና በጣም ደስ ብሎኛል፣ ወንድም እህቶቼ እንደው የደስታ የተካፋ የሆናችሁልኝ፣ ደስ ብሎኛል። ይህን ይመስላል እንግዲህ ዛሬው ላይ። አላሁ አክበር አላሁ አክበር አላሁ አክበር ነው ብለው፣ ያው በዚህ ሙመንት ላይ በጣም የማዝ ነው ሰለምቴ ላልሆኑ ሙስሊሞች አይዶ ነው። ፊሊንጉን ኬታ አምጥታችሁ ፊል እንደምታረጉት እንግዲህ የራሳችሁ ጉዳይ፣ እኛ ግን ያው ፊል እናደርገዋለን እና እኔ እንጃ ማለት መስኪድ መግባት እሱን ቶ ስጁድ ስትወርድ ያለው ስሜት ስጁድ በመውረድ ውስጥ ለአለማቱ ጌታ ለዛ ለአንድ አምላክ ኢንፍሮንት ማለት ነው፣ ላይ ቀጥታ ፊት ለፊት እኔ ለአንተ እሰግድልሃለሁ፣ እኔ ለአንተ አጎበድዳለው፣ እኔ በአንተ ላይ እመጀናለው፣ እኔ አንተን ብቻ ነው የምገዛህ፣ ሌላ ማንንም አልገዛም። እኔ አንተን ብቻ ነው የሚይዘው አንተ ላይ ብቻ ነው የምመካው፣ ብለክ ይህንን መርጠቅ፣ ይሄንን ፈቅደ ልክ ስትደፋ። ወላይ ክርስቲያን እኮ እያለን እንሰግድ ነበር። እኔ ሰግድ ነበረ፣ የስቅለት አካባቢ ህማማት ከገባ በኋላ ለሳምንታት ይሰገዳል። እና ትዝ ይለኛል፣ ትምህርት ተማሪ እያለን ምሳ ሰዓት ለሄደን ምናምን እንሰግዳለን። ስግደቱ እንዴት ነው ሲባል ቁጥር ነው ጨዋታው። እኔ ትዝ የሚለኝ ለእኔ ማለት ነው፣ ያቺን ቁጥር ቆጥረን እንሰግዳለን።